የራይት ወንድማማቾች የሆኑት ዊልበር ራይት በ1867 እስከ 1912 ና ኦርቪል ራይት በ1871 እስከ 1948፣ ታሪክ የትጋት የፈጠራና የሰው ልጅ ህልም እውን የሆነውን ታሪክ ነው የምናየው። አንደኛ፣ የልጅነት የሙያ መነሻ የራይት ወንድማማቾች ያደረጉት በዴይተን ኦሃዮ ሲሆን የአባታቸው ሚልተን ራይት የቤተ ክርስቲያን ጳጳስ በመሆናቸው ቤተሰቡ በድጋሚ በተደጋጋሚ ይዘዋወር ነበር። የበረራ ፍላጎታቸው ገና በልጅነታቸው ነው የተጀመረው። በ1878 ዓ ም አባታቸው ከጉዞ ሲመለሱ ይዘውት የመጡት አነስተኛ የበረራ መጫወቻ ምክንያት ነው። ወንድማማቾቹ ሁለቱም ኮሌጅ ባይገቡም እጅግ በጣም ብዙ የማንበብ ልምድ ነበራቸው እና በኬሚካል ስራ ጎበዞች ነበሩ። በመጀመሪያ ላይ በጋዜጣ ህትመት ስራ ላይ ተሰማርተው ከቆዩ በኋላ በ1892 ዓ.ም ራይት ሳይክል ኩባንያ የተባለ የብስክሌት መሸጫና መጠገኛ ሱቅ በዴይተን ከፈቱ። ይህ የብስክሌት ንግድ ለበኋላ የአቪዬሽን ጥናታቸው የገንዘብ ምንጭ ሆኖ አገልግሏል። ሁለተኛ የአቪዬሽን ጥናትና የቁጥጥር ስልት ፍለጋ በ1890 ዎቹ መገባደጃ ላይ የአቪዬሽን አቅኞች ሲሰሩት የነበረው ና መከታተል ጀመሩ። በተለይ ታዋቂው ተንሸራታጅ አብራሪ ኦቶ ሊሊየንታል በደረሰበት አደጋ መሞት ወንድማማቾቹ ለበረራ ዲዛይን የበለጠ ትኩረት እንዲሰጡ ገፋፋቸው። የወንድማማቾቹ ታላቅ ብልሃትና አስተዋጽኦ የነበረው በበረራ መቆጣጠሪያ ዙሪያ ነው። ከነሱ በፊት የነበሩት ሰዎች በዋነኝነት ትኩረት ያደረጉት አውሮፕላኑ በአየር ላይ እንዲነሳ በሚያስችል ኃይል ላይ ነበር። ራይት ወንድማማቾች ግን በሰማይ ላይ ያሉ ማሽን ማዞር፣ ማውጣትና ማውረድ የሚቻልበት አስተማማኝ ዘዴ እስካልተገኘ ድረስ የበረራ ስኬት አይመጣም የሚል እምነት ነበራቸው። ይህን ችግር ለመፍታት የክንፍ ማጣመም የተሰኘ ዘዴ ፈጠሩ። ይህ ዘዴ የአውሮፕላን ክፎች ጫት ጫፍ በተቃራኒ አቅጣጫ በማጣመም የአውሮፕላኑ መዞር ለመቆጣጠር አስችሏቸዋል። ይህ የክንፍ መጣመም ዘዴ ዘመናዊ አውሮፕላኖች የሚጠቀሙበት የሶስት መጥረቢያ መቆጣጠሪያ ስርዓት መሰረት ነው። ሶስተኛ ሙከራዎች በኪቲ ሃውክ በ በ1900 እስከ 1902 የበረራ ሙከራ ለማድረግ ጠንካራ እና ተከታታይ ንፋስ ያለበት ቦታ ያስፈልጋቸው ነበር። ይህም ቦታም በሰሜን ካሮላይና የባህር ዳርቻ ላይ በተገኘው ኪቲ ሃውክ አገኙ። የንፋስ ዋሻ ፈጠራ ትክክለኛው የክንፍ ቅርጽ ለመወሰን በ1901 ዓ.ም የራሳቸውን አነስተኛ የንፋስ ዋሻ ሰሩ። በዚህ ዋሻ ውስጥ ከ200 በላይ የሚሆኑ የክንፍ ሞዴሎች ሞክረዋል። ይህም ከሌሎች አግኚዎች የተሻለ ኤሮዳይናሚክስ ግንዛቤ እንዲያገኙ አስችሏቸዋል። የተንሸራታቸው አውሮፕላን ሙከሮች በ1900 እስከ 1901 እና እስከ 1902 ዓ ም በኪቲ ሃውክ በሞተር ነፃ የሆኑ ትላልቅ ተንሸራታች አውሮፕላኖች በመሞከር የቁጥጥር ዘዴያቸውን አረጋግጡ። በ1902 ተንሸራታቾች አውሮፕላን እስካሁን ከተሰሩ ሁሉ የላቀ ነበር። አራተኛ ታሪካዊ በረራ እና የራይት ፍላይየር በ1903። በቁጥጥር ስርዓቱ እርግጠኛ ከሁኑ በኋላ ሞተር ያለው አውሮፕላን ለመስራት ተዘጋጁ። ሞተርና ፕሮፐለር ለዚህ ተግባር የሚያስፈልገው ቀላል ክብደት ያለው ሞተር አምራች ስላላገኙ የብስክሌት መካኒክ ቻርልስ ቴይለር በማገዝ በ12 የፈረስ ጉልበት ኃይል ያለው የውስጥ ማቃጠያ ሞተር ራሳቸው ሰሩ። በተጨማሪ ስለ ፕሮፐለር አሰራር ምን አይነት መረጃ ስላልነበረ የአውሮፕላን ክንፍ በክብ እንቅስቃሴ ሲሽከረከር ምን ያህል እንደሚፈጠር በመርዳት የራሳቸውን ከፍተኛ ውጤታማነት ያላቸው ፕሮፐለር ዲዛይን አደረጉ አደረጉ። የመጀመሪያው በረራ ታህሳስ 17 ቀን በ1903 ዓ.ም በኪቲ ሃውክ ኬል ዴቨል ሂልስ በተባለ ስፍራ በኃይለኛ ንፋስ በ27 ማይል በሰዓት የጀመረው ይህ በረራ በአራት ተከታታይ ሙከራዎች ተጠናቀቀ። ኦርቪል ራይት ያደረገው የመጀመሪያ በረራ ለ12 ሰከንዶች ቆይቶ 36.5 ሜትር ተጉዟል። በዚያኑ ቀን ዊልበር ራይት ያደረገው አራተኛና የመጨረሻው በረራ ለ59 ሰከንዶች በአየር ላይ ቆይቶ 260 ሜትር ርቀት ተጉዟል። ያው ትርጉሙ፣ ይህ በረራ የሰው ልጅ ታሪክ ውስጥ የመጀመሪያው በሞተር ኃይል የተንቀሳቀሰ ከአየር በላይ የከበደ እና ቁጥጥር የሚያደርግ በረራ ነበር። አምስተኛ የንግድ ስራና እና ቅርስ ከመጀመሪያው ስኬት በኋላ ወንድማማቾቹ ስራቸውን ወደ ትውልድ ከተማቸው ዴይተን ኦሃዮ መለሱ። በ1905 ዓ ም የሰሩት ፍላየር በተባለው አውሮፕላን ከአንድ ሰዓት በላይ መብረር ችለዋል። ይህም አውሮፕላን በእውነት ተግባራዊ ያደረገው በ1908 እና በ1909 ዓመተ ምህረት ዊልበር በአውሮፓ በተለይ በፈረንሳይና ኦርቪል አሜሪካ ለሰራዊቱና ለህዝቡ በማቅረብ በአቪዬሽን ዓለም ውስጥ ተፈላጊነት አገኙ። የራይት ኩባንያ በ1909 ዓ ም አውሮፕላኖቹን ለመሸጥ እና አብራሪዎቹን ለማሰልጠን የራይት ኩባንያ ራይት ካምፓኒ መሰረቱ። ዊልበር ሞት ዊልበር ራይት በ1912 ዓ.ም በ45 ዓመቱ በታይፎይድ ትኩሳት ምክንያት ሞተ። ኦርቪል ጥሮታ ኦርቪል ራይት ከወንድሙ ሞት በኋላ ኩባንያውም በ1915 ዓ.ም ሽቶ ጥሮታ ወጣ። ነገር ግን እስከ እለተ ሞቱ ድረስ በአቪዬሽን አማካሪነትና የዓለምን ለውጥ በመመልከት ቆይቷል። ኦርቪል ራይት በ1948 ዓ.ም ሞተ። የራይት ወንድማማቾች ታሪክ አቪዬሽን ብቻ ሳይሆን ዓለምን ቀይሯል። የጉዞ የመከላከያ ንግድና የዓለም አቀፍ ግንኙነት ዘመን በእነሱ ትጋት ፈጠራ ተጀምሯል። የሰፊ መረጃ ለእናንተ ይሆናል ብዬ ይዤ መጥቻለሁ። አሁን ወደ ሌላኛው ታሪክ እንግባ እሺ የራይት ወንድማማቾች የትውልድ ሀገር የሆነችው አሜሪካ በምን እንደምትታወቅ እንዲሁም ስለ ወንድማማቾቹ ውልፈተ መረጃውን ከሰንጠረዥ ውስጥ አውጥተን ለእናንተ ይዘን መተናል። እንጀምር። የራይት ወንድማማቾች አገር አሜሪካ በምን ትታወቃለች? የራይት ወንድማማቾች ዜግነት ያላቸው አሜሪካ፣ ዩናይትድ ስቴትስ ኦፍ አሜሪካ፣ በዓለም አቀፍ ደረጃ በብዙ ዘርፎች ትታወቃለች። ለጉዞ ይዘት የሚጠቅሙ ዋና ዋና ሀሳቦችን እንመልከት። አንደኛ፣ የፈጠራ እና የኢኮኖሚ ግዙፍነት አሜሪካ በዓለም ላይ ትልቁን የኢኮኖሚ የምትመራ ሀገር ነች። በተለይም በቴክኖሎጂ ፈጠራ ትታወቃለች። የራይት ወንድማማቾች የአቪዬሽን ጅማሪ እንደ አንዱ ትልቅ ፈጠራ ይወሰዳል። እንደ ሲሊኮን ቫሊ ያሉ ስራዎች ለዓለም ትልልቅ የቴክኖሎጂ ኩባንያዎች ማፍለቂያ ናቸው። በተጨማሪ አሜሪካ በፊልም ኢንዱስትሪ ሆሊውድ፣ በሙዚቃና በዓለም አቀፍ ንግድ ውስጥ ትልልቅ ተጽዕኖ አላት። ሁለተኛ፣ አስደናቂ የተፈጥሮ ልዩነት ለጉዞ ቪዲዮች ፍጹም የሆኑ እጅግ በጣም የተለያዩ የተፈጥሮ መልክዓ ምድሮች አሏት ከምዕራብ እስከ ምስራቅ እንዲሁም ከሰሜን እስከ ደቡብ ባሉ ግዛቶቿ ብሔራዊ ፓርኮች እንደ ግራንድ ካንየን፣ የየሎስተን ብሔራዊ ፓርክ እና የዮሶማይት ብሔራዊ ፓርክ ያሉ አስደናቂ እና በዓለም ላይ ታዋቂ የተፈጥሮ ድንቆች አሏት። የጂኦግራፊ ልዩነት ከአላስካ በረዷማ ተራሮች፣ ከምዕራብ የባህር ዳርቻዎች ሞቃታማና አሸዋማ የባህር ዳርቻዎች እስከ ምስራቃዊ የኒው ኢንግላንድ ደኖች ድረስ ያለው ሰፊ የጂኦግራፊ ልዩነት ለቱሪስቶች ልዩ መዳረሻ ያደርጋታል። ሶስተኛ የባህል እና የፖለቲካ ተጽዕኖ አሜሪካ የባህል ድብልቅ ተብላ ትጠራለች ይሄ ማለት በተለያዩ የአለም ክፍሎች የመጡ ሰዎች ባህሎች ምግቦች እና ወጎች ተቀላቅለው አዲስ የባህል ቅርጽ ፈጥረዋል ማለት ነው በአለም አቀፍ ደረጃ በፖለቲካ በዲሞክራሲ ስርዓትና በመገናኛ ብዙሃን በኩል ትልቅ ተጽዕኖ አላት። የራይት ወንድማማቾች እልፈት። የራይት ወንድማማቾች የዘመናዊ አቪዬሽን አባቶች ቢሆኑም በአሁኑ ሰዓት በህይወት የሉም። ዊልበር ራይት ሞቷል። ዊልበር ራይት ከወንድሙ ኦርቪል ቀድሞ በ1912 ዓ ም በ45 ዓመቱ አረፈ። የሞት ምክንያት በወቅቱ አሜሪካ የተስፋፋ በነበረው ታይፎይድ ትኩሳት ምክንያት ነበር የሞተው። ኦርቪል ራይት ሞቷል። ኦርቪል ራይት ደግሞ በ1948 ዓ ም በ76 ዓመቱ ከዚህ ዓለም በሞት ተለይቷል። የሞት ምክንያት ኦርቪል በልብ ድካም ምክንያት ነበር የሞተው። ሁለቱም ወንድማማቾች የተቀበሩት በዴይተን ኦሃዮ በሚባለው ውድላውን መቃብር ነው። የአውሮፕላን ፈጠራቸው በሕይወት ቢኖርም እነሱ ግን ታሪካቸው ከሰሩ በኋላ በዚህ ዓለም በሞት ተለይተዋል። ይህ መረጃ የጉዞ ይዘትን ለማዘጋጀት የሚያስፈልጉ ዝርዝሮችን ይዟል። እንደምታውቋት አሁን ላይ አሜሪካ በዓመት አንዴ ዲቪ ትሰጣለች እድል። ከዛ ከነዛ ውስጥ ወደ አስር ሚሊዮን ሰው የሚያክል የአንዲቪ ይሞላል። ከአስር ሚሊዮን ውስጥ ወደ መቶ ሰላሳ ሺህ ሰው ይደርሰዋል። ከመቶ ሰላሳ ሺህ ውስጥ ኢትዮጵያ ከኢትዮጵያ የምትቀበለው 55 ሺህ ሰው ብቻ ነው። እንዴት 130 ሺህ ደርሶ 55 ሺህ፣ 80 ምናምን ሺህ ውስጥ ታዲያ ብትሉ እነዛ 80 ምናምን ሺ ሰዎች በዶክመንት በማሳጠር ገንዘብ የለኝም በማለት በሌላ በሌላ ምክንያት 80 ሺ ሰው ይወርቃል። 55 ሺ ሰው በኢንተርቪው ምክንያት በስነ ስርዓቱ 55 ሺ ሰው ያልፋል ማለት ነው። የዛሬው ቪዲዮ ይህንን ይመስላል። እንዴት አይታችሁት ነበረ? ከዚህ በኋላ ስለምን ሀገር እንስራ ሀሳብ አስተያየታችሁን ከእናንተ እንጠብቃለን። አሁን ወደ 115 ሰብስክራይብ ስለገባን እናመሰግናለን። አሁን ወደ 200 ሰብስክራይብ በነካጃጁ አስገቡኝላለሁ ቀጣይ ግርም ያለ ከዚህ በላይ ከዚህ በላይ ጽድት ያለ ቪዲዮዎችን ይዤላችሁ መጥቻለሁ። መልካም ቆይታ